ለዛም ነው እንጂ ይህን ያህል እንደዚህ እየተሰደብኩ ይህን ያህል በሱ ብዙ ነገር እየመጣብኝ ዝም ቆነ፣ ምነው ማለት ነው። እየተሰደብኩ እየተዘደብኩ እየተሰደብኩ እንዶም ስድብ ያንስሻል እኮ ሴትዮ ማለት ነው። አልተሰደብሽም እንዶም ተመስከን በይ ማለት ነው። ገባሽ አደለ? እንዶም ማለት ነው እንደ አንቺ አይነት ሴት አዳሪዎችን ብዙ እህቶች አግኝተሻል። አንቺን የሚመስሉ ብዙ ማለት ነው። ገባሽ አደለ? ምክንያቱም አንቺን የሚመስሉ ማለት ነው። ገባሻ? እንዶም አልተሰደብሽም፣ ተከብረሻል። እንዶም ማለት ነው። ማንም እኮ አልሰደበሽም ገባሽ አይደለ? እንደምታጠፊው ባለትዳር ህይወት ውስጥ ገብተሽ እንደምትበጠብጩ ባለትዳር ወንድን እንደምትስሚው እንደፈለግሽ እንደምታረጊው እኮ እንደውም አልተሰደብሽም። አስሬ እየመጣች ማለት ነው በጣም ተሰደብኩኝ በሱ ምክንያት በአብሬሽ ምክንያት ምናምን እያለች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 ቤተሰብ እስቲ ይምጣና አብርሃም ማለት ነው። ከሱ ጋር አንድ ላይ እስቲ የሚያወሩትን ወሬዎቹን እየሰማን እናወራለን ማለት ነው ቤተሰብ ማለት ነው። እና ሙሉ ቪዲዮ ማየት የምትፈልጉ ሰዎች አብርሽ ቤት ገብታችሁ ማየት ትችላላችሁ። ምክንያቱም አንቺ ዝም በይ ሙሉ ቪዲዮ እንስማ የምትሉ ሰዎች ስላላችሁ እኔ ቤት ማለት ነው። እኔ ቤት አስተያየት ነው የምሰጠው። ገባችሁ አደለ? እያወሩ ሰምቼ በሚያወሩት ነገር አስተያየት ትሰጣለሁ። ሙሉ ቪዲዮ ደግሞ ከፈለጋችሁ አብርሃም ቤት ሙሉ ቪዲዮ አለ፣ ገብታችሁ መስማት ትችላላችሁ። እኔ ቤት ደግሞ የእሱን ሙሉ ቪዲዮ አምጥቼ ዳውንሎድ አላረግም። ገባቸው አደለ ዩቱብም አይፈቅድም። እንደዛ ነው መስመር የሚጽፉ እንትን ስለምወድግ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት አሁን ላይ። ግን በጣም ከበዱኝ፣ ከም ይበላል እና እናንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው። ከአንተ ጋር በመሆን ታይም ብዙ ስድቦች እንደምትሰደበው ሁሉ ከስድብም ውጭ ደግሞ በራስክ ህይወት ላይ ምናልባት በሁለታችሁ በሩታና ባንተ ምክንያት በሩታና ባንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ። ማለት ለእናንተ እስካሁን ዝም ያልኩት ግን ደግሞ ስሜት ነው። ምንም ምንም ፈልግም ግን ደግሞ ሁኔታዎች በጣም እየገፋፉ ነው ያሉት እና ለዛ ነው። በጣም ነው የማከብር። ህይወቴ ላይ እንኳን መተ በጣም ደስተኛ ነበርኩኝ። ብዙ ነገር እንደተስተካከለልኝ ታውቃለህ። ያን ያህል ህይወቴን ለኦዲንስ ባላሳይም፣ እኔ እናንተ ደግሞ እናቃለን። ብዙ ነገር ነው ህይወቴ ላይ ያስተካከልክልኝ። በጣም ነው ወድ ግን ደግሞ አልቻልኩም። በቃ ማለት በጣም ተገፋው ከምልክ በላይ ተገፋ። ለዛ ነው ይሄን ውሳኔ ሰምተና፣ ደግሞ ይሄ ውሳኔ ላንተም ህይወት ጠቃሚ ይሆናል። ምናልባት ምናልባት አንዳንዴ ምናልባት እኔ በመሀላችሁ ገብቼ ከሆነ እስቲ ኔ ሩጣና ደግሞ የምትኖሩትን ህይወት ማየት ይፈልጋለሁ። የአንተን ደስታ ነው ማየት የሚፈልገው፣ እኔ የምለው ማለት ነው። ምናልባት እኔ መሀላችሁ ላይ ከገባው እስቲ ልውጣና የምትኖሩትን ህይወት ምትኖሩትን ደስታ ልይ እያለች ነው አብርሽና ሩታ። መጀመሪያ አንቺ ሳትመጪ አታውቂያቸው፣ እንዴት ተደስቶ እንደሚኖሩ፣ የእነሱ ህይወት፣ የእነሱ ፍቅር አታውቂያቸው ምን አይነት እንደነበረ ካላወቅሽ ቪዲዮን ማየት ትችያለሽ ማለት ነው። አንቺ ስትኖሪ ምን አይነት ፍቅር እንደነበሩ ማለት ነው። ገባሽ አደለ? ሲቀጥል ደግሞ ሩታ አንቺ እሷ ቤት ገና መጀመሪያ ማለት ነው ሳትወልድ ገና አዲስ አበባ እያለች ከህይወታችን ውጭና እቤት እገባለሁ እመለሳለሁ። ለአብርሽም ደግሞ ደጋግማ ከንና ከሄርሜላ ምረጥ ብላ ጥያቄ አቅርባለች። ገባሽ አደለ? እመኝ እንጂ ደግሞ ሲቀጥል ያንተን ደስታ ነው የምፈልገው፣ ያንተን የእሱን ደስታ የምትፈልግ አለች ሚስቱ። ገባሽ አይደል አንቺ ምንም ቤት አላለሽም ገባሽ ያንተን ደስታንም የምፈልገው ለዛ ነው ነገር ለማለት አልቅስ እስቲ ፍቅርም እንደዚህ ብላ ስትሄድ እያለቀስክ ነበረ የመጡ ሴቶች ሁሉ ይሄዳሉ ብሎ ሲሆን ታለቅሳለ ማለት ነው አልቅስ አልቃሻው ነገር ምክንያት በምንድን ምክንያቶችን እያልኩ ነው ማለት ከበፊትም ጀምሮ ማለት በአንተም ዙሪያ ያለ ሰው ቢሆን ብዙ ሰው እንደዛ እያለኝ ነበረ። አንተ ነክ አንተም አንድ ሁለቴ ብለኸኛል። ከዚህ በፊት ግን ደግሞ ግግም ብዬ አንተን ያስቀደምኩበት ስለመወድ ነው። እናንተ ያለኝ ስሜት ስለሚበልጥ ነው። እንደ ሴት ልጅ ብዙ ነገር ደርሶብኛል፣ ታውቃለህ። በአንተ ብዙ ነገር መቶብኛል፣ ግን ደግሞ አንተን ደስታ ብቻ ነው ማየት ምፈልገው። ስለዚህ አሁን ይህንን ውሳኔ የምወስነው በቃ ነገ ላይ ደስተኛ ኑሮ የምትኖር ከሆነ ሰላም ኑሮ የምትኖር ከሆነ እኔ ከሩታ ጋር ምንም ጸብ የለኝም። በቃ ነገሮች፣ አንዳንድ ሁኔታዎች በጣም እየገፉ መጡ እና ለዛ ነው አሁንም ቢሆን ይሄን ውሳኔ መወስነው እስካሁን ድረስ ዝም ዝም ያልኩት በቃ ምናልባት እራሱ ወዳጅ ሆንኩኝ ይላለው ቤት ቁጭ ብዬ ማለት ነው። ስለዚህ አሁን ይሄን ውሳኔ ራሱ መወስነው ለአንተ በማሰብ ነው። በቃ ሰላማዊ ኑሮ ውስጥ ምናልባት እኔ ሉጣና እኔ ከአንተ ጋር አልደዋወል አልገናኝም። በቃ ምንም ስ እኔ ለአንተ ደግሞ በቃ ምንም አንገናኝ እና ህይወት ምናልባት ሰላማዊ ሆኖ ከኖርክ እኔ በህይወት ከሆነ እኔ ደስተኛ ነኝ። አንተ ደስታ ነው ማየት፣ እኔ ወጥቼ እስቲ ሰላማዊ ህይወት ከኖርክ። እየኖርማ ነበረ አታቂም። ኖርማ ነው አስረግዞ የወለደችው። ገባሽ አደለ? አታቂም እንደ ይሄንን። ስለዚህ አንቺ እያለሽ ነው አብረሽ ደስተኛ የሚሆነው። አንቺ ስትወጪ ግን ደስተኛ ይሆናል ብለሽ አታስቢም። ገባሽ አደለ? እንደዛ ነው የምታስቢ ጭንቅላትሽ ማለት ነው። ይሄ ደነዝ ደግሞ ማለት ነው። እኔ ልንገራችሁ ቤተሰብ መጀመሪያ የሆነ እኔ እንጂ አላቅም። አብርሃም ጭንቅላት ውስጥ ምን አይነት እንትን እንዳለው አላቅም ማለት ነው። ወስኖ አልፈልግሽም፣ ሂጅ አይላትም ወይም ደግሞ እፈልግሻለሁ አፈቅርሻለሁ ብሎ ደግሞ አይናገርም ማለት ነው። ለሩታም ደግሞ እኔ ከአንቺ ጋር መሆን እፈልጋለሁ ምናምን ብሎ ለቪዲዮ ብቻ የሆነ ማስመሰል ነገር ይሰራባታል። ገባቸው አይደለ? ልክ እንደሚወዳት ለኦዲንስ አብሪሽ እየለመናት ነው እንድንል፣ ወይም ደግሞ ሩታ እኮ እምቢ ብላ እየሄደች ነው፣ አብሪሽ እኮ ይፈልጋታል፣ ይቅርታ ጠይቋታል፣ እግሯ ላይ ወድቆ ይቅርታ ጠይቋታል፣ መላልሶ እንዲቀራረቡ እያረጋት ነው ግን እሷ እምቢ ብላ እየሄደች ነው ምናምን እንዲህ ባል ሩታን እያቀረበ ሁሌ ቪዲዮ ላይ ምናምን እቃቃ ጫወታ ያጫውታታል ማለት ነው። ገባች አደለ ነገር ግን እዚህ ጋር ማለት ነው እንኳን ሊሄድ ብለ አደለም አብርሽ ከአፉ አውጥቶ ልንገራችሁ የኔ እህት አልፈልግሽም። እኔና አንቺ የምንገናኝንበት ቦታ ካለ እንገናኛለን። እሱም ደግሞ እንደ ጓደኛ የሆነ ፕሮግራም ላይ የሆነ ድግስ ላይ የሆነ ቦታ የሚያገናኘን ነገር ካለ ከሚስቴ ጋ አንድ ላይ ሆነን እንገናኛለን። እስካሁን ስለነበረን ጊዜ በጣም አመሰግናለሁ። ሚስቴ የሴት ጓደኛ እንዲይዝም አትፈልግም። ከአንቺ ጋር ስሆንም ደግሞ አትፈልግም። ስለዚህ እስካሁን ስለነበርሽ እስካሁን ከኔ ጋር ስለሆንሽ እስካሁን ከተከፋም ማለት ነው የተከፋው ሰዓት ስለደረሽ ወይም ደሞ የታመምኩ ሰዓት ስለደረሽልኝ አመሰግናለሁ። ከዚህ በኋላ ግን አታስፈልግኝም ብሎ ከህይወቱ ማስወጣት ያለበት አብርሃም ታደሰ ነው እንጂ ሄርሜላ እንዶም፣ መታ እስቲ ምን እንደሚል እንስማ። እንዶም እሷ መታ እምቢ ሊል ማለት ነው። ገባች እራሱ ነው ከህይወቱ ማስወጣት ያለበት ይገባኛል። ግን አሁን በድንገት እንደ ይሄንን አሳተንኩ ስትይ የሆነ ያየሽው ነገር ያለ ነው የሚመስለኝ። ገባሽ ከእዛ ውስጥ ብዙ ነገሮች ነው አሳለፍሽ አላውቅም። አለ ግን ዛሬ ላይ እንደ ድንገት መጥሽ እንደዚህ ስትይ ሌላ የተፈጠረ ነገር ያለ ስሜት የሚሰማኝ ነው ና ምክንያቶች ሲሆን በደምብ ነግረሽ ነገሮች ቢሆን ይሻላል። አሁን ያልሻቸው ምክንያቶች ለእንደዚህ ያደርሳል ብዬ ላ

ከዚህ በኋላ ደግሞ ይከብደኛል፣ ታውቃለህ ይደብረኛል። ከአንተ ጋር ተለያዩ ታውቃለህን ይባል ነገርም ታውቃለኪ ነው ሁኔታው። አስሬ ስልክም ደውልልህ ቴክስት ምጽፍልህ ምናምን በቃ ለአንተ ጥሩ ስሜት ስላለኝ ነው፣ አንተን ስለምወድ ነው፣ ከአንተ ጋር ጊዜ በማሳልፈው ላይ በጣም ደስተኛ ስለሆንኩኝ ነው። እኔ እኮ አልገባኝም፣ ነገር ማለት ነው አልገባኝም። ቤተሰብ የእውነት ነው ምላችሁ፣ እኔ እኔ አላቅም እናንተ ሴቶች፣ ቲክቶክ ላይ ያላችሁ ሴቶች ወይም ደግሞ ዩቲውብ ላይ ያላችሁ ሴቶች አላቅም። የእናንተ ነገር ማለት ነው አላቅም። ከአስሩ ወንድ ጋር ልትሳሳሙን ትችላላችሁ፣ ባላችሁን እዚሁም መሀል ላይ አታስገቡ ግን ሴት ሆናችሁ ማለት ነው ሴት ሆናችሁ ከአስር ወንድ ጋር ትሳሳማላችሁ። የማታውቁት ወንድ ወይም ደግሞ ሎርማኒ ጓደኛ ሆኖ የመጣ ሰው እንኳን ጓደኛ ሆኖ የመጣ ቆይ፣ ወንድማችሁን ስማችሁ ታውቃላችሁ? እኔ ከኢትዮጵያ ሲሄድ ማለት ነው ወንድሜን እንኳን እንኳን ተውት። ኢትዮጵያ ውስጥ ኖሬ አይደለም ከዚህ አገር እንኳን ኢትዮጵያ ሲሄድ ወንድሞቼን እንኳን እንደዚህ በቃ እንደ ሎርማን ነው ሰላም ለው፣ ገባችሁ አይደለ? እሱም ደግሞ የመጀመሪያ ቀን ገባችሁ አይደለ? ሁለተኛ ወይ ደሞ ድጋሚ እንደዚህ ከእሱ ጋር ቁጭ ብዬ ከወንድሞቼ ጋር ቁጭ ብዬ ልመካከል ወይ ደሞ ላወራ የሆነ ነገር እችላለሁ እንጂ ይሄ ተቃቅፌ መሳሳም ግንባር መሳሳም እንኳን የለም፣ የእናቴ ልጅ እንኳን ማለት ነው። የማታውቁትን ባዳ የሆነ ሰው እ ወንድ ገባችሁ አይደለ? እንዴት እንዴት እንዴት፣ እሺ ቢላችሁ ነው የምትሳሳሙት? ግንባር የምትሳሳሙት? የእሱ እንደ ፍቅር የምታስቡት? አስሬ ቴክስት የምትደራረጉት ማን ስለሆነ ማለት የወንድ ጓደኛ እንዴ፣ ለሴት ልጅ አስሬ ቴክስት አደርጋለሁ ምናምን። ኢቭን እንኳን ጓደኛ ኢቭን እንኳን ማለት ነው የወንድ ጓደኛ እንኳን ብትይዙ እንኳን በቀን አንዴ ልትደዋወሉ ትችላላችሁ። የሆነ ችግር ሲገጥማችሁ ልታማክሩ ትችላላችሁ። ቴክስት ልታረጉ ትችላለችሁ። አለቀ። ግን ልክ እንደ ባሌ ወይም ደግሞ ልክ እንደ እናቴና እንደ አባቴ ልክ እንደ እህቴ የሆነ በቃል፣ አይደለ ለእኔ የሚያስፈልገኝ ሰው ልክ እንደሱ ለባዳ እንዴት ነው እኔ አስሬ ስለሚያስፈልገኝ ስለምወዶ ከእሱ ጋር ስገናኝ ደስ ስለሚለኝ ብቻ ብዬ እንዴት ማለት የማይመስል ነገር። እስቲ ሴቶች ጻፉልኝ ማለት ነው፣ እንደዚህ ታደርጋላችሁ? የማታውቁትን ወንድ ባደ የሆነ እንኳን ዘመድ ተው፣ ዘመድ እንኳን እሺ ብታረጉ እንኳን፣ ግን አይደረግም። ጭራሽ ገባችሁ አይደለ እ ጭራሽ በአሁን ሰዓት ማለት ነው፣ በአሁን ሰዓት እንኳን ዘመድ አለ፣ ወንድም ራሱ አይታመንም። ልንገራችሁ፣ ኢቨን ማለት ነው ሚዲያ ላይ እንደማምነው ሰው ወንድሜን እንኳን እኔ አልስመውም። ገባችሁ? በቃ አለቀ። እንደ ሎር ማሰብ ሰላም እባባላለሁ። ሐላስ በቀን አስር የምደውልልኝ አንተ ደስ ታሰኝ፣ ደስ የተስተካከለልኝ ነውና፣ አንተን ማጣት ለኔ ከባድ ነው። ግን ደግሞ ደስተኛ ሆነ ማየት ይበልጥብኛል። የአንተን ደስታ ማስቀደም ይበልጥብኛል። ለዛ ነው። ስለዚህ አንተም ከሩታ ጋርና ከልጅ ጋር ኖር፣ እኔም ደግሞ ከልጄ ጋር ኖራለሁ ማለት ነው። ኦኬ ልጁ አማን ማለት ነው። የት ጠፍቶ የት ከተታችሁት? ግን አማን የሚባል ልጅ መጥቶ ነበረ? አሁን ከልጄ ጋር ሆኜ እኖራለሁ የምትለው እሱን ልጅ ነው ወይም ደሞ የራሷ ልጅ ነው? ግን አማን ማለት ነው፣ አብሪሽ ማለት ነው ስደት ልትሄድ ነው አትመለስም፣ እባክ ተመለስ ማለት ነው። ሲቀጥል ደግሞ የዛ ስደት ስትሄድ ልጁ በጣም እያለቀሰ ምናምን እያስመሰላችሁ ነበረ፣ ልጁ የት ገባ? አሁን አንተ ቡታጅራ ስትሄድ አያለቅስም ወይ? እሷስ ቡታጅራ ከአንተ ጋር ስትሄድ ይዛችሁ እየሄዳችሁ ነው። እረሳችሁት እኮ አላመጣችሁት። ልጁን የት ሄደ? አማንን የት ከተታችሁት? ከአንተ ጋር ሲለያይ እያለቀሰ ምናምን አልነበረ? የት አስገባችሁት? አንተ ሳትሄድም እንዲ አትመለስም እንዴ ተመለስ፣ እባክህ ተመለስ፣ ተመለስ እና ሂድ። ሩታም ዘና ብላ ነው የምትኖረው ማለት ነው አብሼ። ውሳኔ ባልፈልገውም ያንተ ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። ያንተ ደስታ አስሪ፣ ያንተ ደስታ፣ ያንተ ደስታ አትበይ ሴትየው። ይህ በልንገት የማፈርመንታትሽን አልወደድኩትም

ከኛም በላይ ደግሞ ቁጭ ብናወራበት ቤተሰብ ከሩታ ጋር ምንድን ነው የሚያወሩት? ማለት ከሩታ ጋር ተሰባስበን ሶስታችንም አንድ ላይ እንነጋገራለን። ለሩታም ይሄ ሀሳብ እናቀርባለን። ሩታ እኮ ግልጽ ነው፣ አልፈልግም። በህይወቴ ውስጥ አታስፈልግም። እንኳን ከአንተ ጋር ሆነ አደለም፣ ጭራሽ ላያት የማልፈልጋሴ። ባለፈው ወልዳ ምን ሆስፒታል ውስጥ ስለሳቀች ነው የተቀበለችው መስሎ ነው። አይደለም እኮ አትፈልጋትም፣ በቃ አለቀ። ለያት አልፈልግም እያለችውን ሴት እንዴት ነው ሩታ ትፈቅዳለች ከኔጋ እንድትሰራ ብለ የምታማክራት ወይስ? የማይመስል ነገር ለምንድን ነው? የማይመስል ነገር ለሚስታት ትናገር ይባላል። ይሄ ነገር ነው ገባ አደለ? ሩታ አትፈልግም፣ አለቀ። ህርሜለ ከሁለታችሁም ህይወት እንድትወጣ ነው የምትፈልገው። አይ ምናልባት በድንገት ውሰንኩ እንደስተኛ ካደረገ

አባባል እኮ በጣም ነው የሚገርመኝ። እንደዚህ አይነት አባባል አለን እንዴ? ሎርማን ጓደኛ እንደ ፍሬንድ አይነት ሰው እንደዚህ ይባላል እንዴ? በቃ ትግለጹ ገለሹ እኮ በቃ የምን ፍቅር ብላ አትጠይቅም። እንደ አንተ ደግሞ ሰውዬ ማለት ነው ዝም ብሎ ይሰማል። ስለማፈቅር ፍቅር፣ ስለመወድ ስለማከብር እያለች ነው የምን ፍቅር አብላ ጠይቃት። ሎርማን ሎርማን፣ ጓደኝነት ፍቅር ተወጅኛለሽ፣ የወንድምነት ነው ወይስ የፍቅር ሎርማን ሪሊ ፍቅር ፍቅር ፍቅር ፍቅር ነው ብለ ፍቅር ሎርማኔ እንደ ሚስቴ ፍቅር ነው ብለህ ጠይቃት። የምለው ሰው አንተ ነበርክ ታውቃለህ። ብደውልልህ የሆነ ነገር ብልክ ናልኝ፣ ድረስልኝ፣ የሆነ ነገር ሰው አለኝ ብዬ ማስበው አንተን ነበር። ነው ህይወት ላይ ደግሞ ከባድ ነው። ሰው ገንዘብም ያጣል፣ ይከስራል፣ ምን ይላል ብዙ ነገር ይፈጠራል። ግን ደግሞ ሰው ነው የሚያረግሱ ቦታ ትንሽ ላሰማችሁና እንለያየ እነዚህ ወደ አልቅ ማንም ምንም ሊል ይችላል። የትኛውን ቦታ ላይ ምንም ልጠባ ይችላለች። ግን ደግሞ

አንቻልኩም አንቻልኩም፣ አንሽ ቦድም ላንተ ፍቅር ቢኖረኝ ከንተ ጋር ደስተኛ ብሆኑ መላይትን ቤተሰብ ግን ይሄ ነገር ማጣራት አለብን ማለት ነው። አስረ ያንተ ፍቅር ስላለብኝ ያንተ ፍቅር ስላለብኝ እያለች ነው። ስለዚህ ይች ልጅ አብርሽን ታፈቅረዋለች። ጋባችሁ አደለ አብርሃም ራሱ ማለት ነው የምን ፍቅር ነው ብሎ አልጠየቃትም። ገባችሁ ከእሷ ጋር መለየት አይፈልግም። ስለዚህ እኔ ግልጽ አርግ የምንነግራችሁ ማለት ነው። በቃ ሩታ አትሰቃይ። አይ አይድረስ እሷ ከልጇ ጋር ትኖር፣ ደስተኛ ትሆን፣ ከቤተሰቦቿ ጋር በቃ ችን ያግባት። ምን ይመስላችኋል? ያግባት በቃ። ግን እኮ አሳልፈን አንሰጥም። ስንት መከራ ያየንበት ልጅ ነው፣ ስንት ስቃይ ያየንበት ልጅ ነው። አይደል እንዴ? ለዚህ ለማጣበስ ሩታና አብርሽን ስንት ነገር አይተናል። አይደል? ለዚህ ለማድረስ ድረን እንዴ አንሰጥም። ለእርሜን ለማ አንሰጥም። ሆለለለለማሽ ይወት በብዙ ነገር ያስተካከልክ ሰውነክ፣ በጣም እንደወድ በጣም ብዙ ነገር ያስተማርከኝ ሰውነክ

ፍቅር ገራሱ ማለት ነው። ለሳምንት ተገናኝቶ ምና እንደዚህ ነበረ። እየተለቃቀሱ የተለያዩት ማለት ተሳሳሙ። በዚህ ይሻላቸዋል። ከንፈር ነው እኮ የቀራችሁ። አለቀሰ ቤተሰብ ወይኔ ታይሙ። በስማ ቤተሰብ፣ ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ።